በጣም ያሳዝናል። አንዬ ውጤቱን አጭበረበሩባት! ሐኪሙ እንግዲህ አስፈራርተውትና በፍቅረኛው አስጨንቀውት ነው ምርመራውን እንግዲህ እንዲያቀያይር ን አጭበረብር የተደረገው መሳሪያ ተደቅኖበት ከመሳሪያውም ሞዲክ ፍቅረኛውን መጽዋት ትሆናለች፣ ይህን ውጤት ታላጭበረብርክና ታልቀየርክ ብለው ወይዘሮ ባዩሽ እንግዲህ አጭበርብራ እርግብን የወይዘሮ ሚላት ልጅ እንድትሆን አድርጋታለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከነገ አልሐምዱሊላህ ለቻናሉ ውድ እስከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ተቀላቀሉ። በጣም ነው የከፋይ በእውነት ሀንዬ እድለኛ ትሆናለች ብዬ ነበር። ያው እንግዲህ አንዳንድ ጊዜ ላይ በጣም የሚያሳዝነው ነገር ጉልበተኛ ለጊዜው ያሸንፋል፣ ጉልበተኛ ሀብታም ለጊዜው ያሸንፋል። ሀቅ ግን ደግሞ ተደብቃ አትቀርም። ገንዘብ እና ኃይለኝነት ለጊዜው ጎበዝ ያስደስታል ያሸንፋል በጣም ነው። ውሀን እየልባ የተሰበረው ቢሆንም ግን አሁንም ትኩረቷ አባቷ ጋር ነው። እንግዲህ ዶክተሩ ይህን ውጤት ለማጭበርበር ወይም ደግሞ ለመቀየር በጣም ነበር የተቸገረው። ምንድነው እንግዲህ ያደረጉት፣ ወይዘሮ ባዩሽ እንግዲህ ሌላ ሰው እንዲያስፈራረውና ካልቀየረ ወይም ካላጭበረበረ ማድረጋ እንዳደርሱበት መሳሪያ እየተደቀነበት ነበር። ዶክተሩም በጣም ተጨናንቆ ነበር። ከዚያም አልፎ ፍቅረኛውን መሥዋዕት እንደሚያደርጉባት ካልቀየርክ እየተባለ እየተስፈራራ መሳሪያ ነበር እንግዲህ ውጤቱን የቀየረው ነገር ግን በስተመጨረሻ ተሳክቶለት በጣም ነው ዶክተር ራሱ ያዘ ነው። ያው እሱም ነፍስ ሆናበት ነው። ግን አንዳንድ ጊዜ ለምንድን ነው ምንም ነፍስ ውጪ ነፍስ ግቢ ነገር ቢያጋጥመንም በሀቅ ላይ የማንሞተው ነው? የእውነት በሀቅ መሞት ጥሩ እኮ ነው። ውሸት ለጊዜ ያድነናል እንጂ ውሸት ደግሞ ሁልጊዜ ጊዜ ያድነናል እያጋለጠና አንድ ዶክተሩ ነው ስህተት የሰራው በተማረበት በውጤቱ እንደዚህ ረክሶ መገኘት አልነበረበትም። ሀቅን ይዞ ለምን አይጋፈጥም? ለራሱ እንግዲህ። አንዬ ደግሞ አባቷ የመጨረሻ ሐኪም ሕክምና ተሰጥቶት በጣም ራሳቸውን ስተዋለ፣ በጣም ተጨንቃለች። ወይዘሮ ሜላት እንግዲህ ከልጇ ጋር በጣም ደስ ብሏታል። ደስ የሚለው ነገር ደግሞ የወይዘሮ እናት እንግዲህ እርግብን አትወዳትም የጠበቀችው ሀኔ ትሆናለች ብላ ነበር። ሀኔ የድሮ ከልጅነቷ ሀሴት ጋር ትመሳሰላለች። ለመሆኑ ይች ልጅ አይተሻታል? ረጋ ብለሽ ምኖም እኮ ሀሴትን አትመስልም እያለቻት ነበር እርግብ። አይ ግዴታ ሀሴትን መምሰል የለባትም። እንግዲህ ካሁን በኋላ እናቴ ንሻ ከብሻለሁ ነገር ግን የልጄ ስለ ልጅ ካሁን በኋላ ምንም እንዴትኛ አልፈልግም ልጅ የኔ ብቻ ናት ብላ እና ይቱንም ማስቀየመቻት በዛም የተነሳ ተቆጥታ፣ እንግዲህ የእርግብ አያት ምናሴን ሸኘኝ እንግዲህ ብላ ቢስሟትም ይቅርታን ቢሏት ምንም አልመሰላትም ወጥታ ሄደች። እንግዲህ እርግብ ሆስፒታል ስትመጣ እየዘለለች ከመኝታ ቤት ስትገባ ሰላምን ያገኘች ሰላምን በደስታ እስኪገምች እያለች የተፈጠረውን ነገር በነግርሽ አታምንም እያለች ስትነግራት ምንድነው የተፈጠረው ነገር ስትላት ውጤቱ እሷ እንደሆነች እና ሀና ያቺ ውሸታም ተጋለጠች ስትላት እንዴት ማለት ስትላት እኔ የተሾምኩኝ ሀና ግን ውሸቷን፣ ስትላት ብድግ ብላ ቆመች። ማለት ሀና እህቴም ናት እያለ ስትል እኔ የተሽከመኩ እንደና የምትሆነው አጭበርባሪ ናት ስትላት፣ አንቺ ምን ሽታ መና ሲጀመር ብላ ጥላት ሄደች። ያ ሁኔታውን ሲሰማ በጣም ነው ያዘነችው። ምናሴና ሰላም ሀና ብትሆን ደስ ይለናል እየተባባሉ ሁላቸውም ሀናን ነበር የገመቱት ቀጥታ እንግዲህ ሄደችው ሰላም የት ነው ሀና ጋ አባቷ ጋ ወይም ሆስፒታል ነበር ሄደችው በጣም ደስ የሚለው የሰላም ሀናን እንዴ በፊቱ ነው ምታያት በጣም ነው የሚወዳት ምናሴና አሁን የሰላም ደግሞ ፍቅር በጣም በዝቷል እዛ ስትሄድ ግን ሀኔ የቁጭ ባባቷ ጋ ነበርና ሰላም ስትል በጣም ነበር የደነገጠችው ሀና። ከዚያ በኋላ እንዳዘነች ውጤቱ እንደገመኩ ውስጥ አልሆነም ብላ ስትነግራት አሁንም ትንሽ ምንም ነገር ቀራ ይበልሽ እያለ እያበረታቻት ነበር። አንቺ እኮ ጠንካራ ነሽ፣ አትሰበሪም እያለቻት ምክበል ተሻለ መሆኑ አለቻት። አይ ጠት ስትላት ሄጄ ምግብ ላምጣልሽ ስትላት አይ እንድዝም አይሆንም ስትላት እንደ ሩቀትኝ ሁሌም ተጎንሽ ነኝ እህትሽ ነኝ የቴንሽ ነበር ያለቻት በጣም ደስ የምትል ልጅ ና ሰላምዬ በእውነት ከዚያ በኋላ ምግብ ልታመጣላት ቱታ ስትጠብቂ መጣሁ ብላ ታንቹ ድሞ አልቅሳ አቀፈቻት በጣም ያሳዝናል በእውነት ያንቹ ነገር እውነት እየመሰለኝ ኔስ ታምቹ ደግሞ ፎቶ እንግዲ እስር ቤት ከርሞ ገና እየተገናኙ ነበር። ከጆሮ ጋር እንግዲህ ጆሮ ታምቹ ነበር የነ ፎቶ ከነ ሀና ቤት የሰረቀው የስረቅ ያለው ልጅ ደግሞ ያ ሁሉ እንደዚህ ያለ ነገር በከባድ ነገር መፈረጉን አያቅም ነበር ጓደኛው። ያ እንግዲ አሁን አንድ ላይ ሆነው ጆሮ እና ሀና እንዴት ነው ውጤቱ የምርመራ ውጤት ሲላት አይ እሱ እንዲያሰብ ነው አልሆነም ልጃችሁ አልሆንኩም ስትል ምንም አልገባውም ምክንያቱም ይሄንን ፕሮሰስ አያቅም ቻ ታምቹ ማለት ነው ምግብ ሊያመጡ ወደ ሲወጡ ጆሮን ታምቹ ምን ነበር ሀና ጋር ያዋራችሁት አልገባኝም ሲለው እንደዚህ ቤተሰቦቿን አግኝታ ነበር ፎቶና መስቀል ምልክት ይዛ አግኝታ ነበር። ነገር ግን የእሷን መስቀል እና ፎቶ ይዛ ደግሞ ሌላ ልጅ መታ፣ እኔም ልጅ ነኝ ብላ መጨረሻ ምርመራ አድርገው ምርመራው ሲደረግ ነበር። ይህን ያው ሲለው ምን ማለት ነው ፎቶ ሲለው፣ ታምቹ ደነገጠ። ታምቹ ያን እንግዲህ የሰራው ነገር ትዝ አለው። እርግጠኛ አልነበረችም እንዲህ ሀና በፎቶው ሲለው አይ እርግጠኛ ናት፣ እኔም አባቷ አሳይተውኛ አለ፣ በልጅነቷ ያለውን ፎቶ። እንግዲህ አባቱ አይደሉም አሳድገዋት ነው እንጂ ይሄን ደግሞ እርሷም እሷ ነግረኛለች፣ ያን ጊዜ ደግሞ ፎቶ ናይችዋለሁኝ ብሎ ነገረው። ከዚያም በኋላ እንግዲህ ምርመራው የእሷ እንዳልሆንና እንዳልተሳካላት ሲነግረው በጣም ነበር ተናዱ፣ ካጠገቡ ጥሎት ሄደው ምን የሆን ቀና ብሎ ቢከተለውም ጆሮ አልገባውም። ምስጢሩ ትፎቴዴ ቀጥታ ደውሎ ታምችውዛ ስረ ያለው ልጅ ጋ ደውሎ እንገናኝ ነበር ያለ። ከተገናኘም በኋላ አንተን እንለ ሙርቲ ይዛለ እንዴ ያንን ፎቶና መስቀል ለምንድነው ለከባድ ነገር የሚፈለግ መሆኑ ሰዓት ነገረኝ እንደዚ ያለክው ብሎ ሲለው አይ እኔ እኮ ለተግባር እንደዛ ከባድ ተግባር ይፈለጉናአለግም እንደውም ፎቶውን ከሰጧቸው በኋላ ከጨዋታ ውጭ አድርገውኛል። እንንሳሉ ሰዎቹን አሳየኝ አለበለዚ ያለቀም ሲለው እንዴ፣ ለምንድን ነው ይህም? መጥፎ ሰው ናቸው እጃቸው ረዥም ነው ሲለው አለቀም አሳየኝ አንተ ሲለው እንግዲህ እኔ ተጫዋታ ውጭ አድርገውኛል። እንዴት ነው የማረገው? ሲለው ታምቹም አንድ ላቀቅም ወጡ። ውነት ታምቹ አሁን ልጅ አስዘንቆ እንባዩሽን ስቢዛቸው እውነት። ይሄ ነገር ግን በዚሁ ይቀጥላል ታምቹ ይሄን ነገር ሚስጥሩን አውጥቶ እንደገና ደግሞ እንደ አዲስ ይጀምራል። አናቅም፣ ግን በጣም ደስ የሚለው ታምቹ ታምጩ ይሄ ሚስጥር አውጥቶ ሰዎቹን ቢያጋልጣቸው በጋለጣቸው፣ ሀንዬ ሁለተኛ ብትስቅ ና ብትደስት እኔ ደስተኛ ነኝ። ሳምቹ ግን ዝም ካል አሁን በዙ ተዳፍኖ ነው ይቀራል ማለት ነው። ይሄ ሚስጥር ግን ቢወጣ ወይ ጆሮ ቢሰማ ነገሩ ለህን እየጥሩ እርግብ፣ እንግዲህ ከአያቷ ና እናቷ እንዲታረቁ አያቷን ብታበብላትም ቡናን ብታፈላላት ያለችውን ብትል አያቷ በጣም ተናዳለች። ምክንያቱም እርግብን አያቷ አትወዳትም። እኛ ጋር ሆነ እያለ በሰማተም ወዲያ ብትጎዴ ልትወደት አልቻለችም። ዝም ብላት ነው የሄደችው። የርግብን አያት እንግዲህ በጣም ጠልታለች እርግብን ማለት ነው። እሷም ተናዳ ጥላቸው ሄደች።